ቁርጥማት ቢያብር ሽንት ቤት ያሸብር አላስተኛ አለኝ የፈስሽ ግርግር አሉ። ዊዛውት ዲግኒቲ ዊዝ ኖት ዊድንግቲ አሉ። ቀንቀን በቅሎ ማታ ማታ በቆሎ ችግራችንን መንግስት ይፍታልን በቶሎ እንደማለት ነው። እንደ የኔና ያንቺማ ችግር በግለሰብ ደረጃ የሚፈታ አይነት አይደለም። እንዴ አንድ ሰው እንዴት እንደዚህ ቦኮሃራም አልሸባብ የሆነ ፈስ ብቻውን ይፈሳል? እሺ፣ ብቻውን እንዴት እንዴ! ሰላም ተኝተን ሌሊት ፈስሽን ጓ፣ እኔ በድንጋጤ ከግድግዳ ጋር ጓ አፈ ሙዝሽን ይድፈነው። የዘጠኝ ሰዓት መጋኛ እንደ አንቺ ይህ ህይወቴን እኔ እንዴት ነው እንደዚህ ምር ልታረግ ይቻልሽ? በፈ በፊት ህይወትሽ ግን መድፍ ተኳሽ ነበርሽ እንዴ? አይ በግለሰብ ደረጃ እንደዚህ አይነት ፈስ አይፈሳም ብዬ ነዋ። አህ ያስታውቃል፣ ከሩቅ ከሩቅ ሲሰሙት ያስታውቃል። ሙስና የጠገበ ፈስ ነው እንዴ? በቃኝ ከአንቺ ጋር ህይወት መሮኛል። በቃኛ እኔ በቃኝ! እንዴ ያለ ስፍራው የተሰበረ ሲጠግኑት አስቸገረ አሉ። በባህላዊም በዘመናዊም ሞክሬያለሁ። አሁን የቀረኝ መፋታት ብቻ ነው። እኔ ከአንቺ ጋር ምን አስጨነቀኝ? ሀቢብቴ ምን አስጨነቀኝ? ህይወቴን እ አንድ ኢትዮጵያዊ ያለች ረጋ ቁመተ ለግላጋ ስትቆጣ የምትል ጓ እንደው ሴት ትጥፋ። እኔ ከአንቺ ጋር ህይወት መሮኛለ። በቃኝ፣ አልኖርማ እንዴ